ይሄው ከዚች ቦታ ይሄው ከዚች ሀገር ንቅንቅ ብለሽ ሂጂና መኪናውን ማፈነ በቃ እኔ እየጠበቁኝ ነው፣ ስልክ እየደወሉልኝ ነው፣ ልሄድ ነው። በቃ ዛሬ እንደምትሄጂ ለምን ትላንት አነገርሽኝም? ከትላንት ወዲያ አነገርሽኝም? አብረን ነበርና አራ ትላንትም፣ ተትላንት ወዲያኝ እና ሶስት ወንዶች አብረን ነበርና ለምን አልነገርሽኝም? ታውቂ ዋለሽ ፍቅሬን ካይኔ አንቺ አታውቂም። ለአንቺ ያስበሽ ልጅነት ልጅነትሽ ለኔ ኖረሽ። ሰላም ሰላም፣ ውዴኛ ተወዳጅ እንቁ ቤተሰቦች እንዴት ናችሁ? እኛ አለን ይመስገነው፣ በጣም ደህና ነን። እናንተን በያላችሁበት ሰላማችሁ ብዝት ይበልልን፣ ደህና ሆኑልን፣ ደህና ናችሁ ብለን ተስፋ እናደርጋለን። የእኛ ተወዳጅ እንቁ ቤተሰቦች፣ ያው እንግዲህ ዛሬ ለምን የመጣው ይመስላችኋል? ባለፈው አይታችኋል። በቃ ፕራንክ አደርጋለው ብዬ ፕራንክ ተደረግኩኝ። እና ያው ብናደድ ያጋጥማል እንደዚህ አይነት ነገር። እና ያው ብዙ እህቶች ደግሞ ለንልሽ ነገም ሌላ ቀን ነው ምናምን እያለችው ነበረ። እውነት ነው ነገም ሌላ ቀን ነው። ያው ዛሬ አንድ ነገር ቀምሬ መጥቻለሁ። ትንሽ ናን ማንጨጭር አለብኝ ማንጨጭር አለ። ያው በሰፊው ያሰብኩለት ነገር አለ፣ ግን ደግሞ ያው ባለፈው ስለነቃብኝ ግን ቀለል ያለ ብራንክ ላድርገው ብዬ ነው። እና ቤተሰቦች እኛ ያው መሀል መሀል ላይ ብቻዬን ሰውን ማውራው ነገር ይጠፋብኛል ነው ያ። ዊና ሲናደድ ሁላችሁንም እንትን ይላችኋል፣ ያዝናናችኋል። እና እኔንም በጣም ነው የሚያዝናናኝ እና ትንሽ ነገር ነው ደግሞ የሚበቃው በተለይ በእኔ በኩል ከሆነ እንትን ይላል እና ዛሬ ደግሞ በደንብ አርጌ ትንሽ አናድደዋለሁ። ማናደድ ነው ግን ያው ያልጠበቀው ነገር ነው የማደርገው። ልንገራችሁ ወይስ አብራችሁ ኝታ ያላችሁ? አብራችሁ ኝታ ይሻላል ግን ከምነግራችሁ ማለት ነው። እና ቤተሰቦች ደግሞ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ ምንድ ነው አበረታቱን፣ አበረታቱልን ቻናላችንን ሰብስክራይብ እያረጋችሁ እና ለቢና ደውዬለት አለው ደውዬ የት እንዳለው ምናምን ነግሬው፣ ያሉን ሰፈራችን ያሉት ባለፈው ቤቱ ነበረ ሰፈሩ ድረስ ሄጅ ነበረ እንትን ያልኩትኝ። ዛሬ ደግሞ ሰፈር ድረስ መቶ አበሳጨዋለሁ ማለት ነው። አለዚያ ከባድ ነው እውነት እንዲህ በባለፈው ፕራንክ እንዴት እንደተናደድኩኝ፣ ፕራንክ አረጋለው ብዬሽ እንዲህ በቃ ተጫወተብኝ፣ እንዴት እንደደነገጥኩ ማለት ነው ማልጠብቀው ነገር ነው የሆነብኝ። እና ዛሬ ደግሞ በቃ ብድሬን መመለስ አለብኝ የባለፈውን ምናምን እና ደውዬለታለሁ ቆየ መሰለኝ እና ቤተሰቦቿ ሲመጣ እንግዲህ ከፈነከተኝም ምንም የትኛውም አካላዊ ጉዳት ነው የሚባለው ከደረሰብኝ እናንተን ተማምኝ ነው ው እናንተ አበረታታችሁኝ ነው። አንድ ቀን ግን በቃ ራሴን የሆነ ማላቀ ቦታ ማገኝ ይመስለኛል። በዚህ ፕራንክ የተነሳ ፀሐዩ ሙቀቱ እዚህ ጋር መጠበቅ ራሱ እየመጣ ነው። ከምን ልጀምር እና ቤተሰቦች፣ ከእናንተ ጋር ያለኝ ቆይታ ይህንን ይመስል ነበረ። ከዚህም በኋላ ባለው ቪዲዮ ሙሉ ጉዞዬን የምታዩት ይሆናል። ቆየኩ። ቆያህኮ ቪዲዮ አለ። ቪዲዮ ይዤ እኮ ነው የጠራሁት። ሰላም ሰላም። እንደዚህ ዙሪ። እሺ ሊክ እንደዚህ አድ። ቤተሰቦቻችን ሰላም በላቸው መጀመሪያ። እሺ እንደዚህ አንተ ልገለኝ ነው እንዴ? አልነከኝ እኮ። ሰላም ሰላም እሺ ልቀቅ። እሺ እሺ። ሰላም ሰላም። እንዴት ናችሁ? ደህና የተከበራችሁ የኛ ተወዳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁ? ፈጣሪ ይመስገን እኛ ደህና ነን። አለ እንግዲህ ዛሬ ካሜራ ደቅ ብሎ መቼም ፍራንክ አልደረግም ብዬ ዛሬ ለቁም ነገር ነው የመጣሁት። ቁም ነገር ትናንትና እነግርሻለሁ ብዬ ሳልነግር ቀረሁ እና እንትን ነበርና ደክሞኝ ነበረ ብዙ ሀሳብ ነበረብኝ። እንዴት ከዚህ ከኔ ለኔ ከመንገር የበለጠ ሐሳብ አለ? እ ለኔ ከመንገር የበለጠ ሐሳብ አለ? የለም። ግን ይወስ ስለምትናፍቀኝ ዝንጋ ሰላም። ማን ነው ሰላም የምትለው? የሚያልፈው ሰው ወንድ እኮ ነው። ይሆናል ታዲያ ከወንድ ጋር ሙሉ ተረትኝ ነው ትናፍስ ትናፍቀኛለሁ እንኳን ርቄ ማለት ለሁለት ለሶስት ቀን ለአራት ቀን ርቄ አይደለም፣ ለአንድ ቀን ራሱ ዲሳ ላይ አልኩኝ እንጨንቀኛል። እኔም በጣም ነው የሚጨንቀኝ። እሻው እንዴት ነው ነው? እንዴት አንተ እኮ ትቆጣለህ። አሁን በጣም ቻኩዬ ነው የመጣሁትኝ ቪዲዮ ጄ ራሱ የመጣሁትኝ ቤተሰቦቼ ሙሉ ጉዞዬን እንዳያዩ ስለምፈልግ ነው። እንትናን የምን ጉዞ ነው? አብረን ሄድን በጉዞ አለ ከዚህ በፊት አሁን። መጀመሪያ አንተ ሁለተኛ ሰው ነክ ሁለተኛ ሰው ነ ማለት ቪዲዮ ከዚህ በፊት መጀመሪያ ቪዲዮ እየሰራው ነበር። እሺ፣ መጀመሪያ ማለት ሌላ ቪዲዮ አይደለም፣ ይሄ ቪዲዮ ራሱ ሆኑ። ዛሬ ጓደኞችን የኔ ፍቅር አንተን ቻው፣ ቻው፣ ቻው፣ ቻው፣ ቻው። ምልብ ጠቀን ነው። አንቺ ያምሻለት እንትን ምንድን ነው? እዛ ጋር ሰው እያየ ነው። እሺ ፖሊስ ፖሊስ ምን አገበኝ? ምንድን ነው? ምንድን ነው? የታበሽ ነው የምትሄጂው? እኔ እንትን ልል ነው፣ ወደምሽ እየጠበቁኝ ነው። እነማናቸው ጓደኞችሽ ባለፈው ምንድን ነው ያልኩህ እኔ ማለት ሌላ ሀገር ሂጂ ብዝናና ደስ ይለኛል ከብቻ ጅራወጭ ምናምን ብ እየነገርኳን ነበር ባለፈው አልነገርኩህም ነግረሽኛል እንደውም ከአንተ ጋር ብንድረሱ ደስ ይለኛል ምናምን አላልኩም ነበር አሁን ደግሞ ክላስ ጓደኞቼ ጉዞ አዘጋጁ የክላስ ጓደኞችሽ በመጋቢት ጉዞ የሚያዘጋጁት እነሱ ማን ናቸው? መጋቢት ማዘጋጅ አይደለም እንደዛ የሚባል ነገር ሳይሆን ፈተና ሳያልቅ አንቺ ምን ቤት ነሽ? ፋይና ከመቼ ጀምሮ ነው መሀል ብሬክ ላይ ደግሞ ጉዞ የሚከሄደው ነው ነው

ብርድ ሊሆን ስለሚችል ጃኬትህን። አሁን አሁን እኮ ቤት አልገባም። እዛ መናሪ እየጠበቁ ነው። በዛው ጃኬትህን ይዘን መናሪ ተደርሰኛል። ስልክ ልደውል። ለምን እዛ እየጠበቀችኝ ነው። እኔ በቃ እውነት የምር ከሄድሽ አይ ሲጀመር ልንገር ከአንደኛ ቪዲዮ ይዥ የመጣሁትን ቤተሰቦች ሙሉ ጉዞይን እንደው ስለምፈልግ ነው። ካሜራማኑ ባይሄድም ችግር የለው። እዛ እኮ አሉ እኮ አንተ ጓደኞች ባይሆን እንትን በለኝ እና ቤተሰቦች አሁን ይሸኘኛል እሱ ምክንያቱም አንደኛ አልተነገረኝም። ስሚኝ፣ አዳምጪኝ። መጀመሪያ ከዚህ በፊት የነገርሽኝ በቃ ድሮ ነው። ዛሬ እንደምትሄጂ ለምን ትላንት አልነገርሽኝም? ከትላንት ወዲያ አልነገርሽኝም? አብረን ነበርና፣ ትላንትም ከትላንት ወዲያ እና አብረን ነበርና በቃ ድንገት ነው የወሰነ። ድንገት ነው የትምህርት ቤት ጉዞ። እንዴት ድንገት ይወሰናል? ሲንግል የሆኑት ጓደኞቼ በነፃነት ነው አሁን ጉዞ። ቤት ፈልገልሽ። ደግነቱ ቀለበት አላሰርኩ አመሰግናለሁ። እስከ ዛሬ አብረሽኝ ስለነበር ሲንግል ሆነሽ ቀጥ ያሁድ ልገኝ። አትሄጂም። እኔ ይዳለው እኔ ስጀምር ቤት ተናግሬ ልብስ ወጥቻለሁ። አንተ ለምን እንደዚህ ነው እንዴ? ሌላ ቪዲዮ ድጋሚ ልስራ ነው። ጉዞ ነው እንዴት ነው ሰዓት ነግሪኝ፣ የምትሄጂው ሰው እንዴት? ሲጀመረ ያለኩ ጉዞ እኮ አለ ጉዞ አለ አለ አለ አለ

ከኔ ጓደኞች አስበልጠች ትጅ አስበልጭ ይኮርለም። እሺ ቪዲዮ ልስራበት። አንቺ እኔ እኔን ጥለሽን ከእነሱ ጋር ልትጂ ለሶስት ቀን ላረቀን። እነሱ በለጡብሽ ከኔ? አዎ እነሱ ይበልጡብሻል፣ ከኔ ይበልጡብሻል። ያፈወጥሽ ተናገሪ፣ ተናገሪ ይበልጡ ብሻለ ወይ? አትጩብኝ፣ ከጮክ አልናገርም። ወንዶች አሉ አይደል? እዚህ ጀመረ ሦስት ሴቶችን እንዳለ ወንዶች ናቸው። እና ጓደኞች እየጠበቁኝ ነው። ከጓደኞች መካከል ስሙን ልናገር፣ አንዱ እንትና ይባላል፣ ሚኪ ይባላል፣ አንዱ ናሆም ናሆም። ስንት ነን? አምስት ናሆሜ ይባላል አንዱኛ። ወይኔ፣ እሺ ቪዲዮ ልስራበት እስኪ። እኔ አንቺ ይኸው ከዚች ቦታ ይኸው ተነ ይኸው ከዚች ሀገር ንቅ ንቅ ብለሽ እና መኪናውን ማፈን እደዋለሁ። ልቀቂሽ አስረጂ በቃ። እኔ እየጠበቁኝ ነው፣ ስልክ እየደወሉልኝ ነው።

ደግሞ የት ሄጂ አቃለሁ? እኔ አንቺን ጥዬ በቃ እኔ ሄዳለሁ። እኔ መሄድ ከዛሬ ጀምሮ ጀምራለሁ። እንደውም ብቻዬን ነው መሄድ ናሆሜ ጠብሼ ጠብሼ ነው ምልቅ ምልቅልሽ። ሚኪ ናሆሜ አንቺ በእኔ ፊት የወንድ ስም አትጥሪ አትጥሪ፣ በእኔ ፊት በእኔ ፊት የወንድ ስም አትጥሪ። ናሆም ሴት ስም መስሎኝ ነበር። እንግዲህ ቤተሰቦች እሱን ተውት። እኔ ግን ብዙ ሌላ ማን ሌላቻ ማለት ያለብኝ ሰው አለ። እነመሳፍንት ንቻው ልበል። በቃ አንተ በቃ እኔ በሰላም ልሂድበት። አትሂጂም። እስኪ አንቺ ወንድ ነሽ። እኔ በቃ ልሂድ ነው። እንዴ እዛ ቃት ቼኮን የምጣውትኝ አንተን ቻው ስለምልህ ነው እንደዚህ የምትሆነው ነው። እሺ እኔ ማለት እሺ፣ ደስ እንዳለሽ እኔ ምናምን። ግን እኔ ከሆነ ከሆነ እሺ